ትአካለትአ ክርስቲያን ሚኒስተር ኦፍ ጋድ በአካለት አ ክርስቲያን ሚኒስተር ኦፍ ጋድ በአምስቱ ፋይፍ ፎልድ ሚኒስትሪ የተጠራ ሊሆን ይችላል። ያው ፕሮቴስታንት ውስጥ ብዙ ቴዎሎጂ ስላለ ኢንሳን ፕሮቴስታንት ሁለት ኦፊስ የለም ብለው ያምናሉ። የሆኑ ቴዎሎጂያን ደግሞ በፕሮቴስታንት ውስጥ ሶስቱ ኦፊስ አለ። ያው የምታውቋቸው ነገሮች ስላሉ ክብር ለኢየሱስ ይሆን። እኔ ግን መጽሐፍ ላይ ባለው በኤፌሶን ምዕራፍ አራት ከቁጥር 8 እስከ አስራ አንድ ባለው የመጽሐፍ ቅዱስ መሰረት አምስት ጥር የአገልግሎት ቢሮዎች እንዳሉ ይነግረናል። ሃሌሉያ! በነዛ ውስጥ ሁሉ በነዛ ስም ተጠርቶ ሐዋርያ ተብሎ፣ ነብይ ተብሎ፣ ፓስተር ተብሎ፣ ወንጌላዊ ተብሎ፣ አስተማሪ ተብሎ ከማለፍ በላይ ማንም ወይዘሮ አቶ ተብሎ ለእግዚአብሔር ፍቃድ መኖር ይሻላል። አሜን፣ አሜን፣ አሜን። ለዚህ ነው እኔ ወይዘሮም ብላችሁ ብትጠሩኝ አቤት እላችኋለሁ እያልኩ አስተምራለሁ። ላለፉት ዘጠኝ ዓመት ከግብሩ እንጂ ከስሙ አይደለም። አሜን ነው ወይ ስግብር ግብር ይናገር። አሜን ነው ወይ ማለት ታይትሉን እኔ በጦርነት ጀብድ አላመጣሁት። ሃሌሉያ ተዋግቼ፣ አሁን ኮረኔል ምናምን። ሰው ዝም ብለህ አቶ እንዳትለው ለምን መሰልን? አጥንት ደሙን ከስክሶ ነው ምን የሆነው፣ ማረጉን ያገኘው አገልጋዮች ግን ምህረት በዝቶልን ነው። ተጋድለን አደለም ተፋልጠን አደለም። የሆነ ስራ ሰርተን አይደለም። እንደውም ጳውሎስ ለጢሞቴዎስ ሲናገር ምን አለ መልእክቱ ላይ ታማኝ አድርጎ ስለቆጠረኝ ለአገልግሎቱ ምን አለኝ። ያለ ሹመቱ ራሱ ኢንቱ ኮንሲደሬሽን ነው። ኢቭን ታማኝ ኳሊፋይድ ሆነን ተገኝተን አይደለም። ዊ አር ኖት ኳሊፋይድ ኢቭን ኢንቱ ዋት ኮንሲደሬሽን፣ ታማኝ አድርጎ ስለቆጠረኝ። ይሄ ስለቆጠረኝ ፊውቸር ቴንስ ነው። አም ኖት ኳሊፋይድ ቱ ቢ ሚኒስተር ኦፍ ጋድ የእግዚአብሔርን ለማገልገል ብቁ ሆኝ አደለም። ኦፊስ ምናምን ጸብተዉት እሱ ለፍቃዱ የምንኖር ሰዎች ያደርገን። አሜን አሜን። በህይወታችሁ አንዳንድ ነገሮች ሲመጡ እያጠበባችሁ እየጨን እየጨከናችሁ ነው የምትሄዱት። ሀሌሉያ። በእውነት ነግራችኋለሁ፣ ከሚስቴ ወደ ጌታ መሄድ በኋላ በጣም ጨካኝ ለመሆን ነው የወሰንኩት። እንዳይመስላችሁ ትጥቅ ምናምን አደለም ጊዜና በጣም በቃ ያንዳንዷን ቀን ለዓላማ ባክ ነው የወሰንኩት። ክብር ለኢየሱስ ይሁን። እግዚአብሔር በሚያውቀው ነው መነገራችሁ እያ አንዳንዷን ቀን እድል ነው። ሀሌሉያ በህይወት ካለ ምንድነ እድለኛ የማንም ፍቃድ ለማድረግ ለዚህ እኮ ነው ኢየሱስ። ሃሌሉያ ሃሌሉያ። የእግዚአብሔር ክብር ነው አደለ እግዚአብሔርን ያየው ማንም የለም ይለናል። አረ መጽሐፍ ሲናገር ዮሐንስ በተለይ ለሙሴ ተገልጠለት በብሉ ኪዳን አኖ ኖ ኖ ኖ መጽሐፍ በማያሻማው ሁኔታ እግዚአብሔርን ያየው ማንም የለም ዮሐንስ ወንጌል ምዕራፍ 1 ቁጥር 17 18 ይገኛል አሜን ነው ወይ በእቅፉ ያለው አንድያ ያ ልጁ ምን አለው ተረከው አሌሉያ ዘ ኤግዛክት ኢሜጅ ኦፍ ጋድ ጋድ ማን ነው ካላችሁ ክራይስት ኢን ፍሌሽ ከኢየሱስ በሥጋ ውስጥ ማለት ነው አሜን ነው ወይ? እኛ ወንጌላውያን ፍጹም አምላክ ፍጹም ሰውን ነው የምናምነው። አሜን ነው ወይ? ክብር ለኢየሱስ። ሲሆን ያው ወንጌላውያን የሚለው ስለሚጠቀልለን አሜን ነው ወይ? በአጋጣሚ የእኛ ኅብረት ደግሞ ላለፉት ዘጠኝ ዓመታት ወንጌላውያን አብያተ ክርስቲያናት ኅብረት ውስጥ ነው ያለ ነው። እኛ ክብር ለኢየሱስ። ሲሆን አሜን ነው ወይ? እያገባን ስለማንፈታ፣ ዘይት ስለማንነግድ፣ ገዝታውስ ስለሌለን ከነፓስተር ፓስተር ጻድቁ የሚያጣላን ጉዳይ ስለሌለ ዘጠኝ ዓመት የእኛ ቸርች ማህበሯ የት ነው ያለው? አብያተ ክርስቲያናት ውስጥ ነው ወንጌላውያን አብያተ ክርስቲያናት ህብረት ነው የሚባለው ስለዚህ እኔ ሳወራ ወንጌላውያን የምለው ለዛ ነው ሀሌሉያ ወንጌላውያን ማለት ወንጌልን የምናምን የእምነታችን መመሪያና መጀመሪያ መደምደሚያ መካከለኛ ምን የሆነ ወንጌል የሆነ ሰው እያልኩ ነው ሀሌሉያ እንደ እግዚአብሔር ያለ ማንም ሀሌሉያ እና የጨከናችሁ ባላችሁ ሰዓት ባላችሁ ነገር የእግዚአብሔርን ፍቃድ እያደረጋችሁ ለመምጣት እንደ እኔ እንድታስቡ እግዚአብሔር ይርዳችሁ። አሜን። ያ አይ ነው። ጂሰስ ኢዝ ካሚንግ ሱ። ዘመኑ እንዳለቀ ጥርጥር የለኝም። አሜን ነው ወይ? ብዙ ምልክቶች አሉ ስለ ዘመኑ ማለቅ። አሁን አይደለም እኔ ያስተማርኩት ቆይቻለሁ። ሃሌሉያ። እንኳን እኔ ሐዋርያው ጳውሎስ በስጋ በነበረበት ዘመን ኢየሱስ እንደሚመጣ አስበው ነበር የሚኖረው። አሜን ነው ወይ? ሐዋርያቱ እንደዚያ የጻፉልን አንዳንድ አንድ መልእክቶችን ስታዩ ዘመኑ እንዳለቀ ኢንፋክት፣ በባይብል ስኩል አቆጣጠር ወይም በቲዮሎጂ ትምህርት ቤት ፐርስፔክቲቭ ከክርስቶስ ምጻት በኋላ ያለ ሁሉ ኢን ታይም ተብሎ ነው የሚጠራው። ሃሌሉያ ከኢየሱስ ሞትና ትንሣኤ በኋላ የዳግም ምጻቱ ሲዝን እንዳለ ምን ተብሎ ነው የሚጠራው? የመጨረሻው ዘመን ነው። እኛ ደግሞ የመጨረሻው መጨረሻ ላይ አለን። ክብር ለኢየሱስ ይሁን። አፍተር ኦል ደግሞ የሱን ፍቃድ አድርገን በእግዚአብሔር መንግስት ውስጥ አለ ካብራ ዲያባስ ስፍራ ከሌለን ምን ዋጋ አለው? አሜን ነው ወይ ዋት አውር ኢንቴንሽን ምንድነው? የመጨረሻው ታርጌታችን? አንዳንዶች እንደሚሉት ከሱስ ለማገገም ብቻ ነው ጌታ ነው የተቀበልነው? አንዳንዶች እንደሚሉት ሞገስ ለማግኘት ብቻ ነው? አንዳንዶች እንደሚሉት እንደ ጸባይ ማረሚያ እንደሚቆጥሩት አይደለም፣ አይደለም የበለጠ የላቀ ነገር አለ። የሚቀጥል የህይወት ስርዓት አለ። ሃሌሉያ። እሱን ያማከለ አይነት እሱን ኮንሲደር ያደረገ የህይወት ስርዓትን ለመኖር ምን ያስፈልገናል? የእግዚአብሔርን ፍቃድ መኖር። ሃሌሉያ። የመጀመሪያ ማወቅ ዋት ኢዝ ዘ ዊል ኦፍ ጋድ። እግዚአብሔር ፍቃድ ስንል ፓኬጅ ነው። ምን እያልን ነው? እግዚአብሔር ፍቃድ በምድር ላይ ምንድን ነው? ሃሌሉያ። አሜን ነው ወይም ለምሳሌ ሰዎች ሊያገቡ ይመጡና የእግዚአብሔር ፍቃድ ነው ወይ ምናም ብሎ ይጠይቁኛል። የሆነ ስራ ሊጀምሩ ይመጡና የእግዚአብሔር ፍቃድ ነው ወይ፣ ዳያራይት መንፈስ ቅዱስ ምሪት እንዲሰጣቸው ነው። ትክክል ናቸው። ወደ ውጭ ሀገር ሊሄዱ ሲሉ እግዚአብሔር ፍቃድ ነው ወይ ይሉኛል። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ ሰው ሁሉ ኢን ዋን ወይ ኢናደር ወይ የማንን ፍቃድ ማድረግ ይፈልጋል? ሃሌሉያ። የማንን ፍቃድ ማድረግ ይፈልጋል? የማንን ፍቃድ ማድረግ ይፈልጋል? አሌሉያ ከቻልክ ሮሜ ምራፍ 12 ቁጥር 2ን ዲስፕሌይ አድርግልን ፕሮጀክተር ላይ ባይብል የያዛችሁ ሰዎች፣ ክብር ለኢየሱስ ይሁን። ዞዝ ኦፍ ዩ አር ዋቺንግ ኦንላይን እንዴት አመሻችሁ። ጌታ ስሙ ይባረክ። ዛሬ ድንቅ ጊዜ ይኖረናል። አሜን። አሌሉያ ሲ እግዚአብሔር መልካም ነው በሉ። በኔ ህይወት መልካም ነው በሉ። ሃሌሉያ ጥቂት ነገር ዛሬ የምንነጋገረው እንግዲህ ሮብ ሪስትሪክሽን ሰዓት ነው ያለችን እንደ እሁድ ሰፋ ያለ ነገርን ማንሳት ቀጥሎ ደግሞ ካገለገልኩ በኋላ የመጸለይ እንደ እሁድ እድል አይኖረንም። እግዚአብሔር ክብሩን ይውሰድ። በአሁኑ እሁድ ሰዎች ካጋንንት ስራት በመካከላችን ሲፈቱ ነበር፣ የእግዚአብሔርን ኃይል ሲካፈሉ ነበረ። ቆንጆ ጊዜ ነበረን አደለ? ክብሩን ኢየሱስ ይውሰድ። አሜን። ይቀጣ እግዚአብሔር ዛሬ መዝራት ይፈልጋል ባይዘው እግዚአብሔር አጋንንት የማውጫ ቀን የለውም፣ የምንም ቀን የለውም። ግን የኛ ሁኔታ ደግሞ ይወስነዋል። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም። ሃሌሉያ ሮሜ ምዕራፍ 12 ኦበስ ቁጥር አንድ ጀምረ ባይብል የያዛችሁ መጽሐፍ ቅዱሳችሁን ያልያዛችሁ ያዛችሁ ደግሞ ፕሮጀክተር ላይ እንድታዩ እንከሬጅ አደርጋችኋለሁ። ኢየሱስ ያድናል። ጥቂት ነገር ዛሬ ስለ እግዚአብሔር ፍቃድ እንድናወራ እስቲ እፈልጋለሁ። ሃሌሉያ፣ ሃሌሉያ። እግዚአብሔር በዚህ አጋጣሚ በህይወታችሁ ያለ እግዚአብሔር ፍቃድ አንዳች እንደማይሆን ማወቅ መቻል አለባችሁ። አሜን ነው ወይ? አይደር ጉድ ኦር ባርቲ በእኛን የሚያስከፋን የሚያሳዝነን እኛን ደስ የሚያሰኘን እኛን የሚጎዳ ወይም ደግሞ እኛን በተለያየ ብቻ ነገርም ይሁን የሚያምን የሚቆነጥጠን የሚያሳዝነን ተስፋ የሚያስቆርጠን የሚያስለቅሰን ብዙ በህይወት ደስ የማይሉ ወራቶች የህይወት ክረምቶች አሉ አደለ የሆነ የሆነ ወቅት ኢቨን ኢፍ አሌሉያ ኢፍ እግዚአብሔር ካልፈቀደው በእናንተ ህይወት መሆን አይችልም አሜን ነው ወይ አሌሉያ፣ ኖማተርሃው ሴጣንም ያድርገው ክፉ ሰዎችም ያድርጉት፣ አሌሉያ፣ ኢን ሪዛልቱ ላይ ግን የማንን ፍቃድ ይጠይቃል? የማን ፍቃድ? የማን ፍቃድ? ይሄ ኖት እንኳን ቦርናጌን ለሆንን አማኞች ብቻ አይደለም፣ ይሄንም ነግራችሁ እግዚአብሔር ለፈጠረው ፍጥረት ሁሉ ያለ እርሱ ፍቃድ አሌሉያ ለሚቴሊ በምድራዊ ነገሮች ልስጣችሁ። ካምፓኒዎች አንድ ነገር ሲፈበርኩ አንድ ነገር ፕሮዲውስ ሲያደርጉ የመኪና ካምፓኒ፣ የፍሪጅ ካምፓኒ፣ የቴሌቪዥን ካምፓኒ ምናምን ሊሆን ይችላል ሲመሰርቱ የፈጠራ ወይም ደግሞ የሰሩበት የፓተንት ራይት አላቸው። ያለነሱ ፍቃድ በዛ ነገር ላይ አብዴት ማድረግ ይሁን ሌላ ነገር ማድረግ ይቻላል። ለምን ዳር ዲ ማኒፋክቸረር ሰሪዎቹ ናቸው። ክራዲያስ ሃሌሉያ፣ ሃሌሉያ። ሪሜምበር ዲማን ኢዝ ኤ ክሬሽን ኖት ተክሬተር ሰይጣን ራሱ ፍጡር ነው። ሃሌሉያ፣ ሃሌሉያ። እንደ እግዚአብሔር ያለ ማንም ያው የእግዚአብሔር ፍቃድ ደስ ደስ የሚያሰኝ ነው። ምናም ብለን ስለምናስብ ሃሌሉያ ሃሌሉያ ወይም ደግሞ በህይወታችን እኛ የምንፈልገው የምንፈልገው ነው ብለን ስለምናስብ ይሄን መቀበል ሊከብደን ይችላል አንዳንድ ነገሮችን በህይወታችን የሚመጡ ምድረበዳዎች ለምሳሌ በጣም በጣም አንድ በጣም እየነገደ ያለ ነጋዴ እንበል ክርስቲያን ነው ጌታን ይፈራል በአዝራቱ ታማኝ ነው የእግዚአብሔርን ወንጌል ይሰራል እና ድንገት ቢዝነሱ ይመታል ኢን ዋን ወይ ኢን ከዛ በኋላ ገጥሞኛ ቃል እኛ ቸርች ያለ ሰው ሳይሆን ሌላ ቦታ በጣም የምወደው የሚወደኝ ሰው ነው፣ እና ደወለልኝ። በጽድቅ መስራቴ ነው ወይ በደንብ እንዲህ ማድረጌ ነው ወይ እንዲያደረገኝ አለ። ኖ ኖ ኖ ኖ ኖ፣ ሴጣን እንዲያርጎኝ፣ ሴጣን አይደለም ያደረጋልኩት፣ እግዚአብሔር በዚህ በኩል አንተ የማታውቀው ሌላ ነገር ሊያሳይ ይፈልገዋል ያማል። በትልቅ ደረጃ ያለ ሰው ነው። ያ ሰው ወዳጄ ነው። እግዚአብሔርን በጣም የሚወድ ነው። ህይወቱን አውቃለሁ። ለእግዚአብሔር መንግስት ግንባር ቀደም ሰው ነው። ኢትዮጵያ ውስጥ ካሉ ሚሊየነሮች ውስጥ ያለ ሰው ነው። ያ ሰው ከክርስቲያን ሚሊየነር ምናምን አይደለም፣ ምለ ሚሊየነሮች ውስጥ ድንገት ባላሰበው ነገሮች ተበላሻሹበት። ወዳጄ ስለነበረ ጫገር ሆኖ ደወለልኝ። እንደ ስደት ነገር ሄዶ እዚያ ሀገር ነው ያለሁት፣ እንደዚህ እንደዚህ ገጥሞኝ፣ አንተ መቼም እውነቱን ነው የምትነግረኝ፣ እግዚአብሔር ምን ይልሃል ምናም ምናም ብሎ ጠየቀኝ። ዛ ነገርኩት ስለ እግዚአብሔር ፍቃድ እሱ የመሰለው ሴጣን መቶት ነገሩን አበላሽቶበት ነገር ኖ ኖ ኖ ኖ ማን የሰራው ማን ያበላሻል እዚህ ማን የሰራውን በሉ ማን ያበላሻል እኔ እኮ በሉ የእግዚአብሔር የእጅ ስራ ነኝ ዳዊት ይሄ ገብቶት ግሩምና ድንቅ ሆኜ ምን ብያለሁ አለ ተፈጥሬ ያለሁ ሃሌሉያ በዓለም መስታወት ራሳችንን አናይ። በሰዎች መስታወት ራሳችን አናይ። በኢኮኖሚ መስታወት ራሳችንን አናይም። ሰዎች በሚሰጡን ደረጃ ራሳችንን አናይ። በተፈጠርንበት በእግዚአብሔር ቃል ራሳችንን እናያለን። አሜን ይባላል ወይ? ነው ለምን የእግዚአብሔርን ቃል ማንበብ እንደሞድ ታውቃላችሁ? እናንተን ለመስበክ አይደለም። ዘ ኤግዛክት ሚን የማገኘው እዚህ ውስጥ ነው ያለው። ሃሌሉያ ኖ ኖ ኖ እኔ ለማገልገል የእግዚአብሔር ቃል አንብቤ አላቅም። እግዚአብሔር በዙፋኑ አለ። በእውነት ነው እነግራችሁ። አይ ላቭ ዘ ወርድ ኦፍ ጋድ። ረጅም ጊዜ መጽሐፍ ቅዱስ በማንበብና በመጸለይ መቆየት የምፈልግበት ሚስጥር፣ ስለ እኔ ትክክለኛ ማንነት እውነተኛ መረጃ ያለው እዚህ ውስጥ ነው። አሌሉያ። የማይዋዥቅ የማይለወጥ የማይቀያየር። ሃሌሉያ ሃሌሉያ ታውቃላችሁ አደለ? ሰይጣን የእግዚአብሔርን ቃል በመስማታችሁ አይደለም የሚናደድባችሁ። ሰይጣን ወደ ቤተ ክርስቲያን መምጣታችሁ አደለም የሚያናድደው። ሰይጣን መጽሐፍ ቅዱስ ማንበባችሁ አይደለም የሚያናድደው። ሰይጣን ንግድ መነገዳችሁ አይደለም የሚያናድደው። ወይም የተለያየ ነገር በዚህ ምድር ላይ ማድረጋችሁ መንፈሳዊ መጸለያችሁ፣ ምናምን ምናምን አይደለም የሚያናድደው። ሰይጣን የምታረጉትን ነገር የምታረጉበት ዓላማ የገባችሁ ቀን ነው የሚናደደው። አሌሉያ! እምታደረጉትን ነገር የምታረጉበት ዓላማ አሌሉያ! አሌሉያ! ታውቃላችሁ አደለ፣ ሄረሲዎች የስህተት ትምህርቶች እኮ የሚነሱት ከመጽሐፍ ቅዱስ ነው። አንዳንድ ሰው እኮ መጽሐፍ ቅዱስን የሚያነበው አቀላ ትልልቅ የዓለማችን የሃይማኖት የስህተት ትምህርቶች እንዳለ ኢንክሉዲንግ አንቲክራይስቱ ከመጽሐፍ ቅዱስ ነው የተቀደሙ። ያው ዳላ ለመጥቀስ ነው። ይገባሃል። አሌሉያ ብዙ ወገኖች ስለሚያዩ፣ ክብር ለኢየሱስ ይሁን። ብዙ አንቲ ክራይስት የሆነ ሃይማኖት የመሰረቱ ሰዎች የመጽሐፍ ቅዱስ ዕውቀት እንዳላቸው ከመጽሐፍ ከጻፉት የሃይማኖት መጽሐፍ ትረዳለ። የተንሻፈፈ የመጽሐፍ ቅዱስ ታሪክ አለ እዛ ውስጥ ከኖዌር እንዳላመጡት መነሻ እንዳላቸው ጠንቅቀት አውቃለ። የሆነ ልብ ወለድ እንዳልጻፉ የሆነ የሆነ ታሪክ ስም ቀይረው የሆነ የሆነ ቦታ ጽፈውልናል። ኢቭን በክርስቶስ የማያምኑ ሰዎች እኔ ስለማንብ የሌሎችን ሃይማኖት መጽሐፍ ማለት ነው። ፕሬዝ ጋድ፣ ይገባችኋል። ተዉት። በክርስትና ያሉት አይደለም። አየ እምታነበው ለምንድን ነው? እምታነቢው ለምንድን ነው? እማነበው ለምንድን ነው? እምጸልየው ለምን። ሰው ለምን እንደሚጸልይ የገባው ቀን ጸልይ ማለት አይጠበቅብህም? ሰው ለምን እንደሚያነብ ሰው ወደ እግዚአብሔር ቤት ለምን እንደሚሄድ ሃሌሉያ፣ ባወቀ ሰዓት ቤተ ክርስቲያን አትለውም፣ ሂድ አትለውም። ምቅርብት ትለው ራሱ ይመጣል። ሃሌሉያ ሃሌሉያ ጥር ብትለው ራሱ እዚህ ቸርች እንዳትመጣ ብትለው በሩ ላይ ቆሞ ይሰማል። ሃሌሉያ። አልወድህም ብትለው ጌታ ይወደኛል የአባቴ ቤት ነው ብሎ ይመጣል። አልቀበልም ብትለው እሱ ተቀብሎኛል በልጁ ብለው ይመጣል። ለምን? የሚመጣለትን ዓላማ ያውቃል። የሚመጣበትን አጀንዳ ያውቃል። ሃሌሉያ። በጌታ በኢየሱስ ስም አይኖቻችሁ ይከፈታሉ። የምታደርጉትን ነገር ሁሉ የምታደርጉበት ልብ ጤነኛ ይሆናል። ኤሌቫኒያ ካቫሃዳ ባዳቦስ ሊጋ ፕራታ ላቬና ሃቲያቦስ ሌጌሌ ቤራ ባሃቲያ ኖቫስ በጌታ በኢየሱስ ስም እግዚአብሔር ዐይኖቻችሁን ይከፍታል። ለፍቃዱ እንኖራለን በኢየሱስ ስም በተሰጠን። ሃሌሉያ መጽሐፍ ሲናገር ዳዊትም ይላል እግዚአብሔር በሰጠው ምን ዘመን፣ የማንን ፍቃድ የእግዚአብሔርን ፍቃድ አገልግሎ አንቀላፋ። በጌታ በኢየሱስ ስም እግዚአብሔር ሆይ ለእኔና በዚህ ላሉት ኦንላይን ለሚያዩት ያንተን ፍቃድ አገልግልን ማለፍ እንዲሆንልን እኔ ጸልያለሁ። ያ የእግዚአብሔርን ፍቃድ ላካፓራትያቦውስ በእግዚአብሔር ፍቃዱ ስትኖር አቅርቦታ አለ በእግዚአብሔር ፍቃዱ ስትኖር ልምላሜ አለ። ኢቭን ኢፍ በእግዚአብሔር ፍቃድ ውስጥ እየኖ ድራይ ሲዝን እንኳን ቢሆን የእግዚአብሔር የታምራ ጉልበት ይገለጣል። ጋታ ብራጄና ማሃዲያቦስ እግዚአብሔር ከሌለበት ገነት፣ በደንብ ስሙኝ። እግዚአብሔር ከሌለበት ገነት እግዚአብሔር የተገኘበት ሲኦል ይሻላል አይባልም አቃለው። ምን እንትኑን የመጨረሻ ልለጠጠው ስለፈለግኩ ነው እግዚአብሔር ሲኦል ስለማይገኝ ማለት ነው። እንትኑን ይሄ የመጨረሻ ታርጌት ላደረገው ስለፈለግኩ ነው። እንዲህ ምሳሌ አይሰጥም ግን ተረዱ የሰጠውበትን። እግዚአብሔር ከሌለበት ፓራዳይስ፣ እግዚአብሔር ከሌለበት ልምላሜ፣ እግዚአብሔር ያለበት ጭው ያለ በረሃ ይሻላል። ተመነኝ ለም መሰለህ እሱ በራሱ መገኘቱ ልምላም ሄና አሌለሁያ ሃሌሉያ። ለዚህ እኮ ነው ሰውየው ምንጩን ሲቆፍር ሲደፍኑበት ሲወስዱበት ሲወስዱበት ከመሬቱ መስሏቸው ነው፣ ከኪዳኑ ነው። አሌለሁያ ሰውየው የቆፈረውለት ሁሉ የሚበዛለት ምንጭ የሚወጣለት እግዚአብሔር ከሱ ጋር ስላለ እንጂ የወተር የውሃ ጥናት እያስደረገ አይደለም የሚያስቆፍረው ሲቆፍር እግዚአብሔር ከእሱ ጋር አለ። ይወጣል። ሲወስዱት ትቶላቸው ይሄዳል። ሲቆፍር እንደዛ ይሆናል። ሲቆ አአ አንዳንድ ነገር ከመሬቱ አይደለም ከእግዚአብሔር አብሮነት ነው። እንደዚህ ብዬ ተነብያለሁ። ቀሪ ዘመናችሁ ላይ በሚቀጥለው ሲዝናችሁ ላይ እናገራለሁ። ሃሌሉያ ሃሌሉያ። እንደዚህ ብዬ አውጅባቸዋለሁ በሚቀጥለው ዘመን ላይ ከምትኖሩበት መሬት አይደለም፣ ከምትሠሩት ቢዝነስ የተነሣ አይደለም፣ ካላችሁ ነገር የተነሣ አይደለም። ከእግዚአብሔር አብሮነት የተነሣ እጃችሁ ላይ ያለ ነገር ሁሉ ይበዛል። ነገራችሁ ይሰላል፣ በኢየሱስ አገልግሎታችሁ ይወጣል፣ ፍሬያማ ትሆናላችሁ። ፎቶ በፍሬም እንደሚቀመጥ ዴስቲኒያችሁ በዚህ ወርድና ፕሮፌቲክ ወርድ ውስጥ ተቀመጠ። ሃሌሉያ ሃሌሉያ! ወገኖች ሞኝ እንዳትሆኑ የእግዚአብሔር አብሮነት ሲምፕል አይደለም። ሃሌሉያ! ሃሌሉያ! ሁልጊዜ እንደምናገረው ብቻውን ከሮጠ ሰው ይልቅ ከእግዚአብሔር ጋር የተቀመጠ ሰው ቀዳሚ ነው። አንዳንዴ ሃሌሉያ! የሆኑ የሆኑ ሰዎች ምናምን የቀደሙ እንዳይመስሉ ከእግዚአብሔር ጋር ሆነ ዘግይቶ የሚነሳ ለመጽሐፍ ሲናገር ፈጥኖ የሚደርስ አምላክ አለን። የሆነ ሲዝን እግዚአብሔር ከአንተ ጋር የሌለ የሚመስል አለ። ሁኔታዎች የሚሰብኩህ እንደውም ያ ሲዝን ነው እግዚአብሔር ከአንተ ጋር መኖርን የሚያሳይ። ያ ሲዝን፣ ያ ምድረ በዳ፣ ያ ምንም ነገር የለበት የሚባለው ያ ለጥያቄ ሁሉ መልስ ያጣሃበት ሲዝን፣ እንደውም ከተለየ በሌላ ጊዜ እግዚአብሔር ከአንተ ጋር ያለማል። ላካብራዲያ ካባስ ሃሌሉያ እንደ እግዚአብሔር ያለ ማንም ወገኖች፣ እማይመስሉን ሲዝኖች አሉ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። እንደ እግዚአብሔር ያለ ማንም። ክብር ለኢየሱስ ይሁን። ይኖ አንዳንዴ ሰው አደለን ስሜት አለን አደለ። ክብር ለኢየሱስ ይሁን። ዳዊት እኮ ወዶ አደለም፣ ነፍሴ አታስጨንቂኝ ምን ባይ ተይ እቺ ሶል የምንላት ነገር በጣም በጣም አስጨናቂ ነች አንዳይመስል ክብር ለኢየሱስ ይሁን እናንተ እኔ እኔ ታስጨንቀኛለች ሃሌሉያ አታስጨንቂ ምን ታይ የራሱን ነፍስ እኮ ነው የሚላት አታስጨን ምን በይ ታይ እንደውም ሊሊ መሰለኝ ዘምራበታለች በዚህ ቆንጆ መዝሙር አላት ሃሌሉያ አንዳንዴ ነፍሳችሁን ጭንቅ በሚያደርግ ሁኔታ ውስጥ ላይ ለእግዚአብሔር አሳልፋችሁ ስጡት አንተ አዋቂ ነህ፣ በሉት። ተስማሙ ከሱ ጋር። የመጀመሪያው ያለ አንተ ፍቃድ አንዳች ነገር በህይወቴ አይሆንም። ሃሌሉያ። ለዚህ ነው የመጀመሪያው፣ ሰው ምድርን ዞርኳት፣ ሰው ሁሉ እንዲህ ነው አለ። ሰይጣን ሪፖርት ይዞ ወደ እግዚአብሔር ቀረበ። ሃሌሉያ። እግዚአብሔር ወደ ምድር ሲያይ እንደ ኢዮብ የሚባል ጻድቅ ሰው